በጣም ሁሌ በየጊዜው አንዴ ጨርቅ ይዛ አንዴ የሆነ ነገር ይዛ እየመጣ እያስጨነከኝ፣ ዛሬ ደግሞ በጥንጦ መጣ ልታስጨንቀኝ ራስ ይህን ራስን ሰው

ቀጠሮች ጋር የሚዳለ ከዛ ውስጥሽ ርሃ ብታደረጊ ማለት ነው። ብዙ ነገር አለ አንቺ ለማድረግ ዝግጁ ነው የገባሽ አይደል? አንቺ ግን ግዴታ እ የመጨረሻ ቀነችን ይለ የመጨረሻ ቀንስ ፈጣሪን እያመሰገንች በቃ ደስተኛ ሆነሽ ቀን እያሳልፈሽ ሐኪም ቤት ገብተሽ ልክ ሐኪም ቤት ስትገቢ ልጅሽም እያሸበሸበ ይወጣል። ስለዚህ ውስጥሽ ነፃ ስላልሆነ ነው።